በዛሬው የመለኛ ቪዲዮ ቡላ በቂንጬ እንዴት እንደምታዘጋጁ አሳያቸዋለሁ። በጣም ቀላል ፈጣንና ኃይል ሰጪ ከምላቸው ቁርሶች መካከል አንዱ ነው። ቡላውን ለማዘጋጀት የቡላ ዱቄት እንጠቀማለን። ይህ ምስሉ ላይ የምትመለከቱት የቡላ ዱቄት በደንብ ታሽቶ በውሃ በተደጋጋሚ ተዘብዝፎ ቆሻሻው ወጥቶለት በደንብ ደርቆ እና ተነፍቶ የተዘጋጀ የቡላ ዱቄት ነው። ከኢትዮጵያ ውጭ ለምትኖሩ የመለኛ ተመልካቾች፣ ይህን የቡላ ዱቄት ከሌሎች የምግብ ግብዓቶች ጋር ማዘዝ ለምትፈልጉ ትዕዛዝ መቀበል እንደጀመረን ስናበስር ከታላቅ ደስታ ጋር ማዘዝ ለምትፈልጉ በመለኛ ኢንስታግራም ገጽ ጻፉልን። ቡላ በቂንጬውን ለማዘጋጀት የአጃ ቂንጬ እንጠቀማለን። የተጠቀምኩትን የግብዓት መጠን ቪዲዮውን እየሰራው ነግራችኋለሁ። የቀለጠ ለጋ ቂቤ፣ ንጹህ ውሃ፣ ቡላው የተሻለ ቆንጆ ጣዕም እንዲኖረውና ነጣ እንዲልልን ወተት ከቂቤው ጋር በጥብጠን ቡላውን የምንለውሰው ሚጥሚጣ እና የተወሰነ ጨው እንጠቀማለን። አስቀድማችሁ ግማሽ ኩባያ ቂንጬ ዝርግ ሳህን ላይ ገልብጣችሁ በሚገባ ትለቅሙታላችሁ። ይህን ቂንጬ ከፈለጋችሁ ጊዜ ለመቆጠብና በብዛት አዘጋጅታችሁ ለማስቀመጥ ካሰባችሁ አስቀድማችሁ ቂንጬውን በሚገባ ትለቅሙታላችሁ። ቂንጬውን በሚገባ ከለቀማችሁት በኋላ በውሃ በተደጋጋሚ በደንብ ለቅለቅ ታደርጉትና ውሃውን አጥልላችሁ ፀሐይ ላይ አድርቃችሁት በእቃ አስቀምጣችሁት ቶሎ ቶሎ እያወጣችሁ እየቀቀላችሁ መመገብ ትችላላችሁ። ቂንጬውን በሚገባ ከለቀማችሁት በኋላ ንጹህ ውሃ ውስጥ ጨምራችሁ አንድ ሁለቴ ለቅለቅ ታደርጉታላችሁ። ለቅለቅ ታደርጉታላችሁ ማለት ታዲያ እየፈተጋችሁ ታጥቡታላችሁ ማለት አይደለም። የተወሰነ ለቅለቅ ካደረጋችሁትና ላዩ ላይ የሚገኘው አዋራ ከተነሳ በቂ ነው። ምስሉ ላይ እንደምትመለከቱት አንድ ጊዜ ለቅለቅ ካደረኩት በኋላ ይህን ያህል ቆሻሻ ወጥቶታል። ይህ ነው ጨጓራችሁን የሚያማችሁ። ስለዚህ አንድ ሁለቴ ንጹህ ውሃ እስኪያወጣ ድረስ ለቅለቅ አድርጉት። አሁን አጥባችሁ ያዘጋጃችሁትን ቂንጬ ትቀቅላላችሁ። ሰፋ ያለ ድስት ላይ ቂንጬውን ከውሃ ጋር ትጨምሩትና አንድ የቡና ማንኪያ ጨውና ግማሽ የሾርባ ማንኪያ ዘይት ከላይ ትጨምሩበታላችሁ። አሁን የምድጃችሁን የሙቀት መጠን በጣም ከፍተኛ ላይ ታደርጉትና ከ25 እስከ 30 ደቂቃ ያህል ትቀቅሉታላችሁ። እዚህ ጋር ቂንጬው ላይ የምትጨምሩት አንድ ብርጭቆ ውሃ ነው። መሀል መሀል ላይ ቂንጬው ሳይበስል ውሃውን ከጨረሰባችሁ የፈላ ውሃ ጠብ ጠብ እያደረጋችሁ ማስጨረስ ትችላላችሁ። ቂንጬው ውሃውን መጨረሱን አለመጨረሱን ለመለየት ከፈለጋችሁ በማንኪያ ገለጥ ገለጥ እያደረጋችሁ ተመልከቱት። ነገር ግን አንድ ቦታ ብቻ ከፈት አርጋችሁ ካያችሁ በቂ ነው። ብዙ የምትነካኩት ከሆነ ሊቦካባችሁ ይችላል። ምስሉ ላይ እንደምትመለከቱት ቂንጬው ውሃውን ሙሉ ለሙሉ ከጨረሰላችሁ በኋላ ታወርዱታላችሁ። አሁን ለቡላው የሚሆናችሁን ቅቤ ታቀልጣላችሁ። ይህ ቅቤ በቆንጆ መልኩ በቤት ውስጥ የተነጠረ ሲሆን ከኢትዮጵያ ውጭ ለምትኖሩ ይህንንም ቅቤ ማዛዝ ከፈለጋችሁ በኢንስታግራም ገጻችን መጻፍ ትችላላችሁ። አሁን አንድ የሾርባ ማንኪያ የተነጠረ ለጋ ቅቤ ታቀልጣላችሁ። ቅቤውን ስታቀልጡት የምድጃችሁን የሙቀት መጠን በጣም ዝቅተኛ ላይ ማድረግ ይኖርባችኋል። እሳት ካበዛችሁበት ሊቃጠልባችሁ ይችላል። ቅቤው ሙሉ ለሙሉ ከቀለጠላችሁ በኋላ ግማሽ የሾርባ ማንኪያ ሚጥሚጣ ትጨምሩና በደንብ ታማስሉታላችሁ። እዚህ ጋር ሚጥሚጣውን ስታማስሉት ባይጓጉልባችሁ ይመከራል። አሁን ቡላችንን እንቀመማለን። ቡላውን ለመቀመም ድስት ላይ ሁለት ብርጭቆ ውሃ ትጨምራላችሁ። ውሃውን ከጨመራችሁ በኋላ የምትፈልጉትን ያህል ጨው ታደርጋላችሁ ግማሽ ኩባያ ወተት ትጨምራላችሁ። እዚህ ጋር ከፈለጋችሁ ቡላው ላይ ውሃ ሳትጨምሩ በወተት ብቻ ማዘጋጀት ትችላላችሁ። ነገር ግን እኔ በግሌ ቡላ ላይ ወተት ሲበዛ የልጅ ምግብ የልጅ ምግብ ስለሚለኝ የምጠቀመው የወተት መጠን በጣም ዝቅተኛ ነው። ወተቱን ከጨመራችሁ በኋላ ጨው እንዲሟሟ ያህል የተወሰነ ታማስሉታላችሁ። ምግብ የምታዘጋጁበት ጠረጴዛ እንዳይበላሽባችሁ ልክ እኔ እንደማደርገው ማማሰያችሁን የሻይ ሲኒ ላይ እያስቀመጣችሁ ማዘጋጀት ትችላላችሁ። አሁን የቡላ ዱቄታችንን እንጨምራለን። አራት የሾርባ ማንኪያ የቡላ ዱቄት ከላይ ተጨምሩና በሚገባ ታማስሉታላችሁ። እዚህ ጋር አንድ መዘንጋት የሌለባችሁ ነገር፣ እዚህ ጋር ቡላውን ስትበጠብጡ ፈጽሞ መጓጓል የለበትም። ከጓጎለባችሁ በኋላ ቡላው ላይ ቆንጆ ጣዕም አይኖረውም። የዛሬውን የመለኛ ቪዲዮ እዚህ ድረስ ከተከታተላችሁት ኢትዮጵያ ውስጥ ወይም ከኢትዮጵያ ሆናችሁ የምትመለከቱት ከሆነ የት አካባቢ ሆናችሁ እንደምትመለከቱት አስተያየት መጻፊያው ላይ ጻፉልን። ቂንጬው ከተቀቀለ በኋላ ይህንን ይመስላል። ቂንጬውን የቡላ ብጥብጡ ላይ ከመጨመራችሁ በፊት ከ30 እስከ 40 ደቂቃ በሚገባ መቀዝቀዙን እርግጠኛ መሆን ይኖርባችኋል። ሳይቀዘቅዝ ከቀላቀላችሁት ሊቦካባችሁ ይችላል። አሁን ሁለት የሾርባ ማንኪያ ቂንጬ ሞላ አድርጋችሁ ትጨምራላችሁ። ቂንጬውን ከጨመራችሁ በኋላ ከቡላው ጋር ትበጠብጡታላችሁ። እዚህ ጋር ቂንጬውን ያሳነስኩበት ምክንያት በኋላ ባናቱ ስለምጨምርበት ነው። ነገር ግን እናንተ ሙሉውን መጨመር ከፈለጋችሁ ሙሉውን ጨምራችሁ ማዘጋጀት ትችላላችሁ። ቂንጬውን ከቡላው ጋር በደንብ ከበጠበጣችሁት በኋላ ምድጃችሁን መካከለኛ ሙቀት ላይ አርጋችሁ ቀስ እያላችሁ ታማስሉታላችሁ። ቡላ እርስ በራሱ እስኪያያዝ ድረስ በፍጥነት ማማሰል የለባችሁም። ትግስት አድርጋችሁ ቀስ እያላችሁ ማማሰል ይኖርባችኋል። የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነጉ። የተለያዩ የፈረንጅ እንዲሁም ያበሻ ምግቦችን መማር የሚፈልጉ ወዳጅ ዘመድ ጓደኞች ካሏችሁ ይህን የመለኛ ገጽ አጋሩልን። እዚኛው የመለኛ ገጻችን ላይ ቪዲዮዎች ረጋ ብለው ሳይፈጥኑ ከሰፊ ገለጻ ጋር የምታገኙበት ገጽ ነው። ቡላው ምስሉ ላይ እንደምትመለከቱት ሙቀት እያገኘ በሄደ ቁጥር እየወፈረላችሁ ይመጣል። አሁንም ቢሆን ቡላው በተወሰነ መልኩ ወፍሮ መጠቅለል እስኪጀምር ድረስ የማማሰል ፍጥነታችሁ ዝቅተኛ ላይ መሆን አለበት። አሁን ምስሉ ላይ እንደምትመለከቱት ቡላው ልክ መወፈር ሲጀምር ጉልበትና ፍጥነታችሁን ጨምራችሁ በደንብ ተማስሉታላችሁ። በደንብ እያማሰላችሁ ስትሄዱ ትንሽ ሊያታግላችሁ ይችላል። ስለዚህ በጣም እንዳይወፍርባችሁ ቶሎ ቶሎ ማማሰል ይጠበቅባችኋል። ሌላው አንድ መዘንጋት የሌለባችሁ ነገር የምድጃችሁን የሙቀት መጠን ከመካከለኛ ላይ ዝቅ ወይም ከፍ ማድረግ የለባችሁም። ቡላው በሚገባ እስኪበስል ድረስ በተመሳሳይ የሙቀት መጠን ማብሰል ይኖርባችኋል። አሁን ቡላው ምስሉ ላይ እንደምትመለከቱት ቆንጆ ሆኖ በስሎልናል። አሳምረን ደግሞ እናቀርባለን። ቡላውን ስታቀርቡ አምሮ እንዲታይና ሲታይ ለመብላት እንዲጋብዝ በጣባ አቅርቡት። ከጣባው ስር ቅድም የበጠበጣችሁትን የቂቤና የሚጥሚጣ ውህድ ታደርጋላችሁ። ቂቤና ሚጥሚጣውን ከስር ካረጋችሁ በኋላ የቡላ ገንፎውን ቀስ ብላችሁ ትገለብጣላችሁ። ስትገለብጡ አንድ ቦታ እንዳይሰበስብባችሁ መሃሉን ጠብቃችሁ ቀስ እያላችሁ ገልብጡት። እዚህ ጋ ቡላውን ስገለብጡ ከፍተኛ የሙቀት ኃይል ስላለው እንዳያቃጥላችሁ መጠንቀቅ ይኖርባችኋል። አሁን የቂቤና የሚጥሚጣ ውህዳችሁን ከላይ ታደርጋላችሁ። ቂቤ ለማትወዱ የመለኛ ተመልካቾቻችን በቂቤው ፋንታ የወይራ ዘይት መጠቀም ትችላላችሁ። የወይራ ዘይቱን በዝቅተኛ ሙቀት ከተወሰነ ኮሰረትና ኮረሪማ ጋር ሞቅ ሞቅ አርጋችሁ በሚጥሚጣ በጥብጣችሁ መጠቀም ትችላላችሁ። ይህን የቡላ ገንፎ በጾም ወቅት የምታዘጋጁት ከሆነ ደግሞ በተልባ መጠቀም ትችላላችሁ። የተልባ ስልሱን እንዴት እንደምታዘጋጁ በሚቀጥለው የመለኛ ቪዲዮ አሳያችኋለሁ። ቂቤና ሚጥሚጣውን ከላይ ካረጋችሁ በኋላ ምስሉ ላይ በምትመለከቱት መሰረት አምሮ እንዲታይ ወጋ ወጋ እያረጋችሁ ቅርጽ ታወጡለታላችሁ። ቅድም ካስተረፋችሁት ቂንጬ ላይ ቂንጬው ላይ ቂቤና ሚጥሚጣውን ታደርጉበትና የተወሰነ ከቀላቀላችሁት በኋላ የምትፈልጉትን ያህል የቡላ ገንፎ ላይ ከላይ አድርጋችሁ ማቅረብ ትችላላችሁ። የቡላ ገንፎ በቂንጬ እንግዲህ እንዲህ ነው የሚዘጋጀው። ቀለል ያለ ስለሆነ ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ ሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደ ተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።